የኢትዮ ጅቡቲን ዋና መንገድ የዘጋ የሰዓታት ተቃውሞ መካሄዱ ተነግሯል። ተቃዋሚ ፓርቲዎች ከምርጫ ቦርድ ጋር ያደረጉትን ዝግ ስብሰባ በኢትዮጵያ ምርጫ ለማካሄድ አስቻይ ሁኔታ የለም የሚል አቋም በመያዝ መበተናቸው ተዘግቧል። በኦሮሚያና ጉራጌ ዞን አዋሳኝ ግጭት ላይ በአጠቃላይ ሰላሳ ሰዎች መሞታቸው ተሰምቷል። የአሜሪካው ምክትል ፕሬዚዳንት ሐማስ ትጥቅ ካልፈታ ይጠፋል ሲሉ መዛታቸው አዲስ ስጋት ፈጥሯል። ጠና ስጥል እንደምናላችሁ በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ ሚዲያ መረጃ አድማጭ ተመልካቾች አርዕስቶቹን ያስቀደመው የጥቅምት 12/2018 ዘገባችን እንሆ ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ እያልን መልካም ቆይታ እንዲሆኑላችሁን ጋብዛለን። የኢትዮ ጅቡቲን ዋና መንገድ የዘጋ የሰዓታት ተቃውሞ መካሄዱ ተነግሯል። በአፋር ክልል ገዋኔ ወረዳ ትላንት ጥቅምት 10 ቀን 2018 ለ8 ወራት ደመወዝ አልተከፈለንም ያሉና የመንግስት ሰራተኞች የመጠጥ ውሃ በአግባቡ እየቀረበ አይደለም የሚሉ የወረዳ ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተነግሯል። ለተቃውሞ ወደ አደባባይ የወጡ የገዋኔ ነዋሪዎች በወረዳው የሚገኙ የመንግስት ሰራተኞች በተገቢው መንገድ ደመወዝ እየደረሰን አይደለም ይላሉ። አሁን በወረዳው ህዝብ ላይ የሚታ ቅሬታ ከመልካም አስተዳደር እጦት የመጣ ነው የሚሉት ነዋሪዎች የክልሉ መንግስት ግን ጉዳዩ ላይ ትኩረት ሰጥቶ መመልከት አለመፈለጉን ወቅሰዋል ይላል የጀርመን ድምፅ ዘገባ። ሰው የሰራበትን የሚያጣ ከሆነ ማጣቱ ብቻ ሳይሆን የበላይ አካል እንደዚህ አይነት ነገር መኖሩ ሰምቶ በቀጥታ መረዳት ካልቻለ ነገሩን የተያያዘ ነው ማለት ነው ሲሉ ነዋሪዎች አክላሉ። በገዋኒ ወረዳ ከዓመታት በፊት ተሰርቶ ለአገልግሎት የበቃ የመጠጥ ውሃ ፕሮጀክት ለወራት አገልግሎት ሳይሰጥ በመቋረጡም ከፍተኛ ወጪ እያወጣን ውሃ እየገዛን የሚሉ ቅሬታ አቅራቢዎች በቦቴ የነበረው ውሃም አሁን ቆሟል ይላሉ። ለስምንት ዓመታት ከክልሉ አደጋ መከላከል ውሃ በቦቴ መኪና እየቀረበልን ነበር። መሃል ላይ የነዳጅ ብር ያልተከፈለ በመሆኑ ውሃው ቆመ። ሰሞኑን ደግሞ በውሃ ችግር ሰዎቹም እየተንከራተቱ ነው ሲሉም ሁኔታውን ገልጸውታል። እንደ ወረዳው ነዋሪዎች ገለጻ የትናንቱ ተቃውሞ ከሳታት በኋላ የተቋረጠው መንገደኞች ሊደርስባቸው የሚችለውን እንግልት ለመቀነስ እና ከሀገር ሽማግሌዎች ጋር በተደረገ መግባባት ቢሆንም ጥያቄው ካልተፈታ ግን ከቀናት በኋላ በድጋሜ አደባባይ ላይ እንወጣለን ሲሉ አክለዋል። መንገደኛ ምንም በማ ያውቀው ነገር ከሚንገላታ ተብሎ እንጂ ሊከፍቱ ሀሳባቸው አይደለም። ለዚህ ደግሞ ሽማግሌዎችና መንግስትን ጠይቀን ደመወዝ እንዲከፈል እናደርጋለን ሶስት ቀን ስጡ ስላሉ ነው። ከሶስት ቀን በኋላ ደግሞ ካልተመለሰ ተመልሰው ይህን ያደርጋሉ ሲሉ እማኞች ተናግረዋል። በአፋር ክልል ገዋን የወረዳ የፋይናንስና የኢኮኖሚ ልማት ጽሕፈት ቤት ኃላፊ የሆኑት አቶ ሙሚን መሐመድ እንደተናገሩት ሰራተኞች ያልተከፈላቸው የሶስት ወር ደመወዝ ሲሆን እነዚህ የአምስት መስሪያ ቤት ሰራተኞች ደግሞ በልዩ ሁኔታ የደመወዝ ክፍያ ተፈጽሞላቸዋል ይላሉ። አሁን በወረዳ ያለው ሁኔታ የፖለቲካ ችግር የማድረግ ጋዝማም ያለ የሚሉት አቶ ሙሚን መሐመድ የኢትዮጵያ ጅቡቲን መንገድ ወደ መዝጋት መሸጋገር አልነበረበትም ብለዋል። በጉዳዩ ላይ የአፋር ክልል ፋይናንስ ቢሮም ሆነ የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊዎች በዚህ ጉዳይ ላይ እስካሁን ያሉት ነገር የለም። ተቃዋሚ ፓርቲዎች ከምርጫ ቦርድ ጋር ያደረጉትን ዝግ ስብሰባ በኢትዮጵያ ምርጫ ለማካሄድ አስቻ ሁኔታ የለም በሚል አቋም በመያዝ መበተናቸው ተዘገበም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎች ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ እንደነበር ታውቋል። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ የሰላምና ጸጥታ ሁኔታም ነፃ ምርጫ ለማድረግ አስቻ አይደለም በሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ቀዳዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ደግሞ ተቃውሞ እንደገጠመው ተሰምቷል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል አቋም አሰምተዋል። የፖለቲካ ፓርቲዎች ተወካዮች ኢትዮጵያ ከሰላምና ጸጥታ እንዲሁም አሁን ካለችበት ነባሪ ሁኔታ አንጻር ነፃና ፍትሐዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም፣ በማለት የምርጫ ቦርድ አመራሮች እንደሞገቱ ከምንጮች መረዳት ተችሏል። አብዛኞቹ ፓርቲዎች በተለይም በአማራ፣ ኦሮሚያና ና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማድረግ አስቻይ አይደሉም በሚል አቋም ይዘው ከስብሰባው ተበትነዋል ተብሏል። በኦሮሚያ ክልልና ጉራጌ ዞን አዋሳኝ አካባቢዎች ግጭት ተቀስቅሶ በአጠቃላይ 34 ሰዎች መሞታቸው ተሰምተዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውና የጸጥታ ኃይሎች ደግሞ 22 ታጣቂዎችን መግደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። ቢቢሲ እንደዘገበው በኖኖ ወረዳ ሃሎ ድንቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩም የኖኖ ወረዳ አስተዳዳሪ ደግሞ የተገደሉት 12 ሰዎች መሆናቸውን ለቢቢሲ አፋን ኦሮሞ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንዳ ፍራሽ ሉሌሳም የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ሰዎች ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎች ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ጥቃቱ ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት የተፈጸመ ነው ሲሉ ከሰዋል ለደህንነታቸው ሰዎቹ በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ ለቢቢሲ አፋን ኦሮሞ እንደገለጹት፣ ታጣቂዎቹም ከጉራጌ ዞን በመነሳት በፈጸሙት ጥቃት ህፃናትን ጨምሮ ንጹሐን ዜጎች ላይ ጥቃት ፈጽመዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭ የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል። ይህን የሟቾች ቁጥር የሚያስተባብሉት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ታጣቂዎች ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱትም እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆኑ ተራሌቦች ናቸው። በየመጠጥ ቤቱ የሚውሉና ማታ ማታ ጠመንጃን ስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸሙ ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱ ሰዎች የኦሮሞ ነጻነት ጦር የሚፈጸመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ የወጣ አዲስ አሰራር ምክንያት ላይ መሆኑን ነዋሪዎች አመልክተዋል። በአካባቢው ከዚህ ቀደም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶች በነዋሪዎች ላይ የተፈጸሙ ሲሆ ሆን የባለፈው ሳምንት ጥቃት ስድስተኛው መሆኑን ደግሞ አንድ ነዋሪ አስታውሰዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ሕጻናት አዛውንትና ሴቶችን እንኳን አያስተርፉም ያሉት ነዋሪው ያገኙትን ሰው በሙሉ በጅምላን የሚገድሉት ብለዋል። በቅዳሜ ዕለቱ ጥቃት ከተገደሉት ሰዎች መካከል ሕጻናት አረጋውያና ሴቶች እንደሚገኙበት ነዋሪው ጠቅሰውም በጥቃቱ ተገድሏል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው። ሌላ ነዋሪውም ጥቃቱን የፈጸሙት ታጣቂዎች ከጉራጌ ክልል የመጡ ናቸው በማለት ጥቃቱን የፈጸሙት የኦሮሞ ነጻነት ጦር በሚያደርሰው ጥቃትና ህገ ወጥ የመሬት ወረራ ሳቢያ ከኖኖ ወረዳ የተፈናቀሉ ናቸው ሲሉ አክለዋል። የአካባቢው ሚሊሻዎች ነዋሪዎቹን ከጥቃት ለመከላከል ቢሞክሩም አቅማቸው ከታጣቂዎቹ ጋር ስላልተመጣጠነ ነዋሪዎቹን ማዳን እንዳልቻሉም ነዋሪው ተናግረዋል። የኖኖ ወረዳ አስተዳዳሪው አቶ እንዳፍራሹ ሌሳ እነዚህ ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽሙ ተናግረዋል። አላማቸው በህገ ወጥ መንገድ ሰፍረው መሬት በመውረር ግብር የማይከፍሉበትን መሬት ማግኘት ነው። ከመሬቱ ተፈናቅለናል አሁን መመለስ አለብን በሚል ነው ጥቃት የፈጸሙት። ይህ ግን ህልም ነው ሲሉ ተናግረዋል። ባለፉት ጥቂት አመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርባትና ንጽሃን ከሚገደሉበት የኦሮሚያ አካባቢዎች አንዱ መሆኗን መረጃዎች ይጠቁማሉ። ከዚህ ቀደም በኖኖ ወረዳ ሰርገኞችን ኢላማ ባድረገ ጥቃት ከሀያ በላይ ሰዎች መገደላቸው ተዘግቧል። የአካባቢው ኮማንድ ፖስት ኃላፊ ጥቃቱን የፈጸሙት ጽንፈኛ ታጣቂዎች ናቸው ያሏቸው ያሉ ሲሆን አንድ ነዋሪ ደግሞ ጥቃቱ በማና በምን ምክንያት እንደተፈጸመም ግልጽ አይደለም ሲሉ በወቅቱ ተናግረው ነበር። የአሜሪካው ምክትል ፕሬዚዳንት ሐማስ ትጥቅ ካልፈታ ይጠፋል ሲሉ መዛታቸው ስጋት ፈጠረም። ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነም ድምጥ ማጡ ይጠፋል ሲሉ ዝተዋል። ጄዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብለዋል። ቫንስ እስራኤል በጎበኙበት ወቅት ታጣቂ ኃይሉ አሜሪካ በምክረ ሀሳቧ ላይ ያቀረበችውንና ገና ስምምነት ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነም ድምጥ ማጡ ይጠፋል ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ትላልቅ አጋሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነም ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ አስጠንቅቀዋል። ቫንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረውን የተኩስ አቆም አደጋ ላይ የወደቀ በመሰለበት ወቅት እንደሆነ የቢቢሲ ዘገባ ጠቅሷል። እስራኤል ሐማስ ሁለት ወታደሮቿን መግደሉን ገልጻም በፈጸመችው የአየር ድብደባ ደግሞ በርካታ ፍልስጤ ፍልስጤማውያን ተገድለዋል። ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ ሐማስ አሁንም ትክክል የሆነውን ያደርጋል የሚል ተስፋ አለ ካሉ በኋላም ያንን የማያደርጉ ከሆነ ግን የሐማስ መጨረሻ ፈጣን፣ በቁጣ የተሞላና ድምጥ ማጡን የሚያጠፋ ይሆናል ሲሉ ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ከሐማስ ጋር የሚካሄደውን ጦርነት የሚያስቆምና ቋሚ የሆነ ስምምነት ላይ እንዲደረስ እንዲደራደሩ ግፍት ያደርጋሉ ተብሎም ይጠበቃል። በመላው ዓለም ዙሪያ የምትገኙ ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች የሰዓቱ ዋና ዋና ዘገባዎች እነዚህ ነበሩ። ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ እያልን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።